ዓለም አቀፉ የገንዘብ ድርጅት አይኤምኤፍ በቅርቡ ስለ ኢትዮጵያ የዋጋ ግሽበት ያወጣው ትንበያ እንደ ኤሮፓ አቆጣጠር በ2025 25 ከመቶ መድረሱን ይገልጻል። የዋጋ ንረቱ አሁን ካለበት ሁለት አሃዝ ወደ ነጠላ አሃዝ ለመውረድ እስከ 2028 ሊቆይ እንደሚችልም አይኤምኤፍ ተንብየዋል። በአንጻሩ የኢትዮጵያ መንግስት የዋጋ ግሽበቱ እየወረደ መምጣቱን እና አሁን ከ15 እስከ 16 በመቶ ዝቅ ማለቱን ይናገራል። በለንደን የሚገኙት የፋይናንስና የምጣኔ ሀብት ባለሙያ ዶክተር አብዱል መናን መሐመድ ሀምዛ ግን የአይኤምኤፍም ሆነ የኢትዮጵያ መንግስት ቁጥሮች የተለያዩ ብቻ ሳይሆኑ ከእውነታው የላቁ ናቸው ይላሉ። ከአሜሪካ ድምጽ ጋር አጭር ቆይታ ያደረጉት ዶክተር አብዱል መናን በአይኤምኤፍና በኢትዮጵያ መንግስት መካከል ያለውን የትንበያ ልዩነት በማብራራት ይጀምራሉ። የኤምኤፍ ትንበያና የኢትዮጵያ መንግስት የሚያወጣው ቁጥር ላይ ሰፊ ልዩነት አለ። አምና በፈረንጆች አቆጣጠር ጁላይ ላይ ወይ ሐምሌ ላይ የኢትዮጵያ መንግስት የኢኮኖሚ ማሻሻያ ያወጣ ወደ ሀያ አንድ በመቶ አካባቢ ይደርሳል የሚል ትንበያ ነበረው። በዚህ ዓመት መጀመሪያ ላይ በፈረንጆቹ ማለት የኢትዮጵያ መንግስት ግን ያወጣው ደግሞ የዋጋ ግሽበት ተጨባጩ ማለት ነው እውነታው ደግሞ አስራ አምስት አስራ ስድስት በመቶ አካባቢ ነው። እና አብሮ የመሄድ ነገር የለም። አሁን እንግዲህ የኢትዮጵያ መንግስት እየቀነሰ ነው የሚል ነው። አይኤምኤፍ ግን ይጨምራል። በመጨመር ብቻም ሳይሆን ባለው ሁኔታ ይቆያልና ከሁለት ዲጂት ወደ አንድ ዲጂት ለመውረድ እስከ ድረስ ሊቆይ ይችላል የሚል ትንባያ አስቀምጧል። በዚህ ትንባያ ያስማማሉ? እርስዎ ምንድን ነው ያሉት አስተያየት እዚህ ላይ የአይ ኤም ኤፍ እንኳን በጣም የተራዘመ ይመስላል። 2028 ሩቅ ነው፣ ሶስት ዓመት ነው። የኢትዮጵያ መንግስትን ቁጥር ልንገርህስ። ኦገስት 2023 እንደ ፈረንጆች፣ አሁን ጠበቅ ያለ የገንዘብ ፖሊሲ መከተል ከጀመረ ጀምሮ፣ በአሁኑ ሰኔ በአሁኑ በ2025 ጁን ላይ ወይም ሰኔ ላይ አንድ ዲጂት ይወርዳል የሚል ነው የኢትዮጵያ መንግስት ትንበያ። ይሄ ግን ትንበያ የውጭ ምንዛሬ ስርዓቱን ከግንዛቤ ያስገባ አይመስለኝም፣ ለውጡን ማለት ነው። ለምን ከለውጡ አመት በፊት የወጣ ትንበያ ስለሆነ እና፣ የአይ ኤም ኤፍ ትንበያ ወደ አንድ ዲጂት ሶስት ዓመት ይፈጃል የሚለው ትንሽ ጥያቄ ውስጥ የሚያስገባ ነው። አሁንም የኢትዮጵያ መንግስትም ትንበያ ደግሞ ሰኔ ወር ላይ ወደ አንድ እጅት እጅት ይወርዳል የሚለውም ጥያቄ ውስጥ የሚገባ ነው። ለምን የውጭ ምንዛሪ ስርዓቱ ተለወጧል። ጥብቅ የሆነ የገንዘብ ፖሊሲው ራሱ የመለወጥ እድሉ የለም፣ የመለወጥ እድሉ ሰፊ ነው። በተወሰነ ደረጃ ደግሞ የተወሰነ ማስተካከያ ላይ ባለፈው ታህሳስ ወር ላይ ተካሂዷል። ለምሳሌ ባንኮች ብድር የሚሰጡት ላይ የተወሰነ ተስተካክሎላቸዋል። በግማሽ እንዲቀንሱ ተደርጎ ነበረና አሁን ለቀቅ ተደርጎላቸዋል። ሌሎችም ለቀቅ የሚደረጉ ነገሮች ስለሚኖሩ የኢትዮጵያ መንግስትም የሚለው የአይኤምኤፍ የሚለውም የአይኤምኤፍ ትንሽ የራቀ ነው፣ የኢትዮጵያ መንግስት በጣም የቀረበ ዞሮ ዞሮ የዋጋ ግሽበቱ አለ የኑሮ ውድነቱ ላይ ይንጸባረቃል። ና ለዋጋ ግሽበቱ መሰረታዊ ናቸው የሚሏቸው ምክንያቶች ምንድን ናቸው? እርስ በአንደኛ ደረጃ የኢትዮጵያ የዋጋ ግሽበት ምክንያት ገንዘብ በአንደኛ ደረጃ ማስቀመጠው በግሌም ባረኩትም እንደው ሰፊ ንባብም የረጅም ዘመን መረጃም ስንመለከተው የኢትዮጵያ የምናየው የዋጋ ግሽበት ዋና ምክንያቱ ገንዘብ መብዛት ነው። አንደኛው ብሔራዊ ባንክ ባንክ በኩል ከመንግስት የኢትዮጵያ መንግስት ከብሔራዊ ባንክ የሚበደረው ከፍተኛ ገንዘብ ያመጣው ነው። ሁለተኛ ደረጃ ደግሞ የግል ተበዳሪዎች ደግሞ ከባንክ ሴክተሩ ክፍሉ በሰፊው በመበደራቸው ምክንያት ወደ ኢኮኖሚ የሚመጣው ገንዘብ አንደኛው ዋና ምክንያቱ ይሄ ነው። ከዛ ባሻገር ግን የዋጋ ግሽበትን የሚያባብሱ ደግሞ ሌሎች ምክንያቶች አለ። ለምሳሌ የግጭት መኖር አገሪቱ ውስጥ የንግድ ስርዓቱ ስርዓት አለመኖር በአግባቡ መንግስት ስለማይቆጣጠር ወይም ስርዓት ስለማያሲሰው በየጊዜው በግጭት ምክንያት የሚፈጠር ለምሳሌ ሎጂስቲክስ የለም፣ እንደፈለግ ንብረትህን ማጓጓዝ ዜጎች ተጓጉዘው መስራት አለመቻል፣ እነዚህ የማባባስ ሚና አላቸው። ግን ዋና ምክንያቱ የገንዘብ መብዛት። አይ ኤም ኤፍ እንግዲህ ይህን ዋጋ ግሽበት በጠቅላላው የማይክሮ ኢኮኖሚውንም ለመደገፍ ቢሆንም እዛ ውስጥ ትልቁ እና የዚህ ዋጋ ግሽበቱን ሁኔታም ለመደገፍ ገንዘብ ይሰጣል፣ ድጎማዎች ያደርጋል፣ ድጋፍም ያደርጋል። ግን በቁጥር ው ይለያያሉ። አይ ኤም ኤፍ ጨምሯል ይላል፣ ኢትዮጵያ የቀነሰ ነው ይላሉ። የአይ ኤም ኤፍ ተጽዕኖ እዚህ ላይ ምንድን ነው ወይም አስተዋጽኦ ምንድን ነው ብለው ያስባሉ? የአይ ኤም ኤፍ ከግንዛቤ ያስገባቸው ነገሮች ምንድን ናቸው ነው ይጨምራል ማለት አንደኛ የዚህ የውጭ ምንዛሪ ስርዓቱ ለውጡ የሚያመጣው ነገር አለ። የውጭ ምንዛሪ ስርዓቱ ባለፈው ሐምሌ ወር መጨረሻ አካባቢ በፈረንጆች ቢተገበርም ግን ውጤቱ አሁን ሊታይ ይችላል ከስድስት ወር በኋላ የሚል እምነት አላቸው ይሄ በቀላሉ በተለያዩ የመንግስት አገልግሎት ላይ የምናየው የዋጋ ጭማሪ አንድ፣ በነዳጅ ላይ የሚታየው የዋጋ ጭማሪ ሁለት፣ እንደዚሁም በኤሌክትሪክ ላይ የሚታየው የዋጋ ጭማሪ፣ እነዚህ ነገሮችን ስናይ የአይኤምኤፍ እነዚህ ነገሮችን ከግንዛቤ ያስገባል። የውጭ ምንዛሬ ሁለት፣ የኢትዮጵያ መንግስት የገንዘብ ጥብቅ የገንዘብ ፖሊሲ የመላላት ነገር ሊኖር እንደሚችል እነሱም ከግንዛቤ አላቸው። ይህን ሁኔታዎችን ከግንዛቤ ከቶ ሲያዩት ሲገምቱ ሊጨምር ይችላል የሚሉ ነገር አለ። የኢትዮጵያ መንግስት ደግሞ የተለየ ቪው እይታ ሊኖረው ይችላል ምናልባት ጥብቅ የሆነ ፖሊሲውን እከተላለሁ የሚል ሊሆን ይችላል። የሆነ ፖሊሲውን የተከተለ እንደሆነ እውነትም መቀነስ አዝማሚያ ሊኖር ይችላል። በእርሶ እይታ መፍትሄው ምንድን ምንድነው? ይላሉ ከዚህ መውጫው እኔ ምለው ጠበቅ ያለው የገንዘብ ፖሊሲው መከተል አለብን ብዬ ማም ነው። አሁን የኢትዮጵያ መንግስት የያዘው በእንትኑ ላይ ባለስማማም በዘዴው ላይ የለም፣ በሚጠቀመው ዘዴ ላይ ባለስማማበትም የኢትዮጵያ መንግስት ቀጥታ ወይም ቀጥታ ዳይሬክት ወይም ቀጥታ የሚባል ነው፣ ቀጥታ የብድር ገደብ ማበጀት ነው። እንደዛን አይነት ዘዴ ብዙም ባለስማማበትም፣ የራሱ የጎንኞች ጉዳቶች ስላለው ጠበቅ ያለ የገንዘብ ፖሊሲ መከተሉ በጣም አስፈላጊ ነው። ሌላም ጉዳት አለው፣ የኢኮኖሚ እንቅስቃሴ መቀዛቀስን ያመጣል። አሁን የምታየው ነው። አገር ቤት ሄደህ ብታየው በጣም የሚታይ ነው። የኢኮኖሚ መቀዛቀስ ሁኔታ በጣም የሚታይ ነው። ዋጋ ግሽበት እንግዲህ የማርገቡ ነገር ላይ ትልቅ ፋይዳ አለው እና የኢትዮጵያ መንግስት ጠበቅ ያለ የገንዘብ ፖሊሲውን መግፋት ያስፈልጋል፣ ቢያንስ የዋጋ ግሽበት እንደተባለው ከአንድ ዲጂት በታች እስኪወርድ ድረስ። ያ ከሆነ በኋላ ደግሞ ወደ መደበኛው የገንዘብ ፖሊሲ ሌሎች አማራጭ ዘዴዎችን እየተጠቀመ ማስኬድ ይችላል። አብሮ ከኢኮኖሚ እድገት ጋር መሄድ የገንዘብ ወደ ኢኮኖሚ እድገት አብሮ መሄድ የገንዘብ ፍሰት ወይም የገንዘብ መጠን መጨመርን ማስጌጥ ይቻላል ብዬ አምናለሁ። በጣም አመሰግናለሁ ዶክተር አብዱል መናን። ፕሮግራማችን ይህን ይመስል ነበር። እዚህ ድረስ አብራችሁን ስለተከታተላቸው ከልብ ከልብ እናመሰግናለን። እንግዲህ ቪዲዮን ላይክ እንዳደረጋችሁት አንጠራጠርም። ለቻናሉ አዲስ ከሆናችሁ ደግሞ እንዲሁ ሰብስክራይብ እያደረጋችሁ እንደምትቀላቀሉንም ተስፋ እናደርጋለን። በሌላ በሌላ ፕሮግራም እንግዲህ ጥሩ ጥሩ የሆኑ ቪዲዮዎችን ለማቅረብ እንሞክራለን። ከዚሁ ጋር ተያይዞ የምትፈልጓቸው እንዲቀርቡላችሁ የምትፈልጓቸው ፕሮግራሞች ካሉ ኮመንት ላይ ጻፉልን። ሀሳብ አስተያየታችሁንም አስመልክታችሁ እንዲሁ ኮመንት ላይ ማስቀመጥ ትችላላችሁ። አስተካክሉ፣ አሻሽሉ የምትሉ ነገሮች ካሉ ከእናንተ ሀሳብ እየተቀበል የምናስተካክለውን እያስተካከል የምንቀንሰውን ቀንሰን የምንጨምረውን ጨምረን በእናንተው ፍላጎት መሰረት ፕሮግራሞችን የማቀርብላችሁ ይሆናል።